ጠቅላይ ሚኒስትር ዶክተር አብይ አህመድ ከኮሚኒኬሽንና ከሚዲያ ባለሙያዎች ጋር የነበራቸው ቆይታ የለውጡ ትሩፋት አንዱ ማሳያ ተደርጎ የሚቀመጥ ነው። ገና በለውጡ ማግስት የሚዲያ ነጻነት መከበር በተግባር የተጀመረ ሲሆን፣ ይህ ነጻነት ግን ከሀገር ጥቅም የማይቀድም መሆን እንዳለበት እሙን ነው። በቅርቡም ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ርዕሰ ጉዳዮች ዙሪያ ከዘርፉ ባለሙያዎች ጋር ውይይት ማድረጋቸው የሚታወስ ሲሆን፣ የውይይት መድረኩ ነጻነቱን በይበልጥ የሚያሳድግ ከመሆ መሆኑን በተጨማሪ የዘርፉ ተዋናዮች ኃላፊነት በተሞላበት ሁኔታ መስራት እንዲችሉ የሚያግዝ ነው። በማንኛውም የአውሮፓ ስታንዳርድ የሚሆኑ በዓለም አቀፍ ስታንዳርድ ሚት ለማድረግ ትልቅ ኮሚትመንት የተገባበት ሆኖ ግን የእኛ ፕራክቲስ መሬት ላይ ያለው ነገር አልሰራም። ሚዲያ ኦፖርቹኒቲ ከሪስፖንሲቢሊቲ ጋር ነው የሚመጣው የሚለው ማለት ነው። ስለዚህ በዚህ ሰዓት ይሄን ነገር መጠቀም አለብን ብዬ አስባለሁ። ኢትዮጵያዊነትን ወይም ደግሞ የኢትዮጵያን ናሽናል ኢንትረስት የኢትዮጵያን ማንኛውም ኢንትረስቶች ፕራዮሪታይዝ አድርጎ የሁሉም ኢትዮጵያዊ ሚዲያ መሰረታዊ ጉዳይ እንደሆነ ለመነጋገር የተዘጋጀ ነገውና ይህን ኮሚትመንት በጋራ ልንወጣው የሚገባ ነገር ነው። የሀገርን ብሔራዊ ጥቅም ማስጠበቅ በአማራጭ የሚደረግ ሳይሆን ለሀገር ክብርና ጥቅም ሲባል የግድ የሚደረግ ነው። ሀገር መኖሪያ፣ መሸሸጊያ፣ ማጌጫ፣ መቀበሪያ ብቻ ሁሉ ነገር ነች ብሎ መግለጽ ይቻላል። ታዲያ ሁሉን ነገር የሆነች ሀገር ጥቅሟን ማስጠበቅና ማስከበር የግድ ነው። የሀሳብ ልዩነት ተፈጥሯዊ ቢሆንም በልዩነት ውስጥ ለጋራ ጉዳዮች በጋራ መስራትን የሚዲያ ተቋማት መስራትና መለማመድ ያለባቸው ጉዳይ ነው። ብዙ ጊዜ እነዚህ ሊበራል ዲሞክራሲ ያላቸው ሀገሮች ወይም ደግሞ ስታንዳርድ ሴት የሚያደርጉ እነሱ የማያደርጉት ነገር ሊሆን ይችላል። ብዙ ጊዜ የእኛን ሚዲያ የሚገሙበት እንደምናውቀው በዲሞክራሲ ፍሪደም ኦፍ ኤክስፕሬሽን ወይም በነጻ ሀሳብን የማስተላለፍ እና የሚዲያ ኢንዲፔንደንስ ነው። እነዚህ ነገሮች ላይ እያተኮርን፣ እነዚህም በጣም አጉልተን እያወጣን የናሽናል ኢንትረስት የሚለውን ነገር ቦታ አንሰጠውም። ምክንያቱም የመለኪያ መሳሪያው የዌስተርን ኢንስትሩመንት ስለሆነ ማለት ነው። ግን በአገራቸው እነሱ እንዴት ነው የሚያደርጉት? ሲኤንኤን የመንግስት አይደለም፣ ኮመርሽል ሚዲያ ነው፣ የግል ሚዲያ ነው። ልትች ነው የሚሰራው። ግን የአሜሪካን የኢኮኖሚና የፖለቲካ ኢንትረስቶችን በውጭ ሀገር ማስከበሩ ይሄ በሀሳብ የመለያየቱ በውሸትና እውነት የመሆኑ ብቻ ሳይሆን አንድ ኢትዮጵያዊ የሚያደርግ ነገር መኖር አለበት። የጋራ ጉዳይ እንደ ሀገር ሊኖር ይገባል። ስለዚህ የማንኛውም ሚዲያ እንበል ለምሳሌ በሶማሌ ላንድ ላይ ባለን ኢንትረስት እንዴት ነው የምንዘግበው? ይሄ እኔ አንዳንዴ ሳስበው ከፍቃድ አሰጣጥ ጀምሮ ኮሚትመንት ያስፈልገዋል ብዬ አስባለሁ። ፍሪደም ብቻውን አይሰራም፣ እንደ አገርም ደግሞ አንድ የሚያደርገን ነገር መኖር አለ። ብሔራዊ ጥቅምን ማስጠበቅ የሚዲያ ተቋማት ኃላፊነት ነው ሲባል መሰረቱ ደግሞ ገና ከትምህርት ተቋማት ይጀምራል። የትምህርት ተቋማት ለሀገር ጥቅም የሚያስብና ይህንን የሚያስቀድም ትውልድን በመፍጠር በኩል የአንበሳውን ድርሻ መወጣት አለበት። በትምህርት ስርዓታችን በደርግ ጊዜ ሶሻሊስት ከዛ በፊት የነበረው የንጉሱ ዘመን ሌላ ካሪክለም በደርግ ሌላ ካሪክለም በኢህአዴግ ጊዜ ሌላ ካሪክለም ስለዚህ ሶስት አይነት ጀኔሬሽን ይፈጠርናል በሀገር ግንባታ መንገዳችን ውስጥ ኢትዮጵያዊነት የሚለው ቀጣይነት ያለው መንገድ አሌል ነው አንደኛ ይህ ባክግራውንዱ ግልጽ መሆን ስላለበት ለዛ ነው ሶስት አይነት ጀኔሬሽን ያለው በሀገራችን ውስጥ ስለዚህ ትምህርት ቤት ኢትዮጵያዊ የሚሆን የመሰለ ካሪክለም ሊኖረው ይገባል። ኢትዮጵያዊ የምንለው የጋራ ትርክት ላይ የተመሰረተ የጋራ ማንነት ላይ የተመሰረተ ጥናት ላይ የተመሰረተ ዘመኖች ቢቀያየሩ የማይቀያየር ማንነት የመፍጠር ስራ ትምህርት መስራት አለበት ስርዓተ ትምህርቱ።